በዛሬ ቪዲዮአችን ላይ ዓለም ላይ ክስተት የሆኑ የጦርነትን ጨዋታ የቀየሩ ድሮኖች ከዛፎች ቅርንጫፍ ሳይሆን ከፋይበር ኦፕቲክስ የተሰራ የወፍ ጎጆ ላሳያችሁ። የፋይበር ኦፕቲክስ ገመዱን ከየት አገኙት ካላችሁኝ በዩክሬን እንዲሁም በራሽያ እየተደረገ ያለው ጦርነት ላይ ሁለቱም የተለያየ አይነት የካመካዚ የኤፍፒቪ ድሮን እንዲሁም የፋይበር ኦፕቲክስ ድሮኖች እየተጠቀሙ ነው። ታዲያ ለመከላከል የሚዘይዷቸው ዘዴዎችም በጣም አስቂኝ፣ አስገራሚ ናቸው። ከዚህ በፊት የነበሩ ትላልቅ ጦርነትን የሚቀይሩ እንደ ታንክ አይነት መሳሪያዎችን ከጥቅም ውጭ ያደረጉት እነዚህ ድሮኖች እንግዲህ የዩክሬን እንዲሁም የራሽያን መሬቶች ከተመለከታቸው ሙሉ በሙሉ በፋይበር ኦፕቲክስ ገመዶች የተጠቀለሉ ናቸው። በተጨማሪ ደግሞ በሚያስገርም ሁኔታ እነዚህ ድሮኖች አንድ ቦታ እንዳይገቡ ለማድረግ ሙሉ በሙሉ በተተበተበ ገመድ ይታጠራል ማለት ነው። ታዲያ እነዚህ ድሮኖች እጅግ በጣም አስፈላጊ የሆኑት ለጦርነት ለምንድን ነው? አሁን ላይ ያሉ ጦርነቶች በድሮን እንዲሁም በሮቦቶች እየታገዙ ያሉት አርቲፊሻል ኢንቴሊጀንስም ሲገባበት የሰው ልጅ ዳይሬክትሊ ገብቶ የሚዋጋበትን የሰው ልጅ ሕይወት የሚያልፍበትን ጦርነት ላይ በእጅጉ ቁጥሩን እየቀነሰ ተመልክቻለሁ። ይህንን ሪሰርች ሳደርግ በቅርብ ከነበረው የኢራን እንዲሁም እስራኤል ጦርነቶች ጋር የተመለከትኳቸው ብሊስቲክ ሚሳይሎች፣ የሃይፐርሶኒክ ሚሳይሎች እንዲሁም ደግሞ የተለያዩ ድሮኖችን ተመልክቻለሁ። የራሽያና የዩክሬን ጦርነት ላይ የተመለከትኳቸው ቴክኖሎጂዎች በእጅጉ አስገርሞኛል። ጦርነታችን ወዴት እየሄደ ነው የሚለው ይሄ የዛሬው ፕሮግራም ነው። አብረን እንመለከተዋለን። ድሮኖችን ምን አይነት ድሮኖች አሉ፣ እንዲሁም ሮቦቲክሶችን የምንመለከትበት ቪዲዮችን ነው። አብራችሁ እንድትቆዩ እጠይቃችኋለሁ። ሀሳብ አስተያየታችሁን በኮመንት እያስቀመጣችሁ ወደ 200,000 ልንገባ ስለሆነ ሰብስክራይብ፣ ላይክ እያደረጋችሁ ወደ ቪዲዮችን እንቀጥላል የበርካታ ድርጅቶችን ንግድ ያዘመነ የቴክኖሎጂ አውራ ዲጂታል ኮንስትራክት ከቀላል የድርጅት ገለጻ እስከ ዌብሳይት ስራ በተቀላጠፈና ዘመናዊ መንገድ ገንብቶ ባጭር ጊዜ ያስረክባል ዘመኑን የዋጀ የዲጂታል ማርኬቲንግ ሥራ ከነፃ የማማከርና ገዛ አገልግሎት ጋር በመስጠት በደንበኞቹ ተመስግኗል። ዲጂታል ኮንስትራክት ለሆቴሎች ለካፌና ሬስቶራንቶች የሚሆን የኪዋር ዘመናዊ ሜኑ ዴቨሎፕመንት እንሰራለን። በ0955928986 ወይም በ0910509841 ላይ አሎ ይበሉን። ድርጅቶን ከዘመኑ ጋር ያራምዱ። ዲጂታል ኮንስትራክት። ዛሬ የምንመረምረው አንድ ወሳኝና አስደንጋጭ ጉዳይ ነው፤ ድሮኖች። እነዚህ ትናንሽ በርቀት የሚታዘዙ በራሪ ማሽኖች የጦርነትን ገጽታ እንዴት ከስሩ እንደቀየሩት በጥልቀት እንመለከታለን። በተለይ በዩክሬን የጦር ግንባር ላይ እያየነው ያለው የቴክኖሎጂ አብዮት ከአየር ላይ ፍልሚያ አልፎ ወደ የብስ፣ ባህር በመዝለቅ መላው ዓለምን እያነቃቃ ይገኛል። የድሮኖች ታሪክ ከሁለተኛው ዓለም ጦርነት ይጀምራል። ያኔ እንደ ውድ እንዲሁም ውስብስብ

እንደነበር ይታይ ነበር። ዛሬ ግን በሁሉም ቦታ የሚገኙ ዋጋቸው የቀነሰ እንዲሁም በቀላሉ የሚመረቱ ሆነዋል። ይሄ ቴክኖሎጂ መስፋፋቱን ተከትሎ በዩክሬን ጦርነት ውስጥ ወሳኝ ሚናን እየተጫወተ ነው። ቁጥሮቹ በእጅጉ አስገራሚ ናቸው። ዩክሬን ብቻዋን በ2024 እንደ አውሮፓውያን አቆጣጠር አንድ ሚሊዮን ድሮኖችን አምርታለች። በቀጣዩ 2025 ደግሞ 2.5 ሚሊዮን ድሮኖችን ለማምረት አቅዳለች። በሌላ በኩል ሩሲያን ከተመለ ከትን ዘንድሮ አንድ ነጥብ አራት ሚሊዮን ድሮኖችን ለማምረት ኢላማ አድርጋለች። ታዲያ በጦር ግንባር ላይ የሚያደርሱትም ተጽዕኖ እንደዚሁ ከፍተኛ ነው። መረጃዎች እንደሚያሳዩት በግንባር መስመር ላይ ከሚገኙት የሩሲያ ወታደሮች 70% የሚሆኑት ለጉዳት የሚዳርጉት በኤፍፒቪ ወይም ፈርስት ፐርሰን ቪው ድሮኖች አማካኝነት ነው። ይሄ ማለት ጦርነቱ ከባህላዊ ውጊያ ወደ ቴክኖሎጂ ፍልሚያ ተሸጋግሯል ማለት ነው። ጦርነቱ የተለያየ የድሮን ፈጠራዎችን አፋጥኗል። ቅድሚያው በአየር በየብስ እና በባህር እየተካሄደ ነው። የመጀመሪያው እንግዲህ የአየር ላይ አጥቂዎች ኤፍፒቪ እና ከመካዚ ድሮኖች ናቸው። እነዚህ ለትርፍ ጊዜ ማሳለፊያ ከሚውሉ የንግድ ድሮኖች ተሻሽለው የተሰሩ ናቸው። አነስተኛ ፈንጂ ተጭኖባቸው በቀላሉ ወደ ጠላት ኢላማዎች ይላካሉ። አሁን ደግሞ ይበልጥ አስፈሪ የሆኑ ድራገን ድሮንስ ብቅ ብለዋል። እነዚህ ድሮኖች በጣም በሚዘገንን ሁኔታ ተርማይት የተባለውን ኬሚካል በመርጨት የጦር መኪናዎች እና የብረት ጋሻዎችን እንደ አይስክሬም የሚያቀልጡ አስፈሪ መሳሪያዎች ናቸው። ሁለተኛው በፋይበር ኦፕቲክስ የሚሰሩ ኤፍፒቪ ድሮኖች የኤሌክትሮኒክ መከላከያ ወይም ጃሚንግ የድሮኖችን ግንኙነት ሲያቋርጥ አዲስ መፍትሄ መጥቷል። በፋይበር ኦፕቲክ ኬብል የሚሰሩ ድሮኖች። እነዚህ ድሮኖች በኪሎሜትሮች የሚቆጠር ኬብልን ተጠቅመው ከጃሚንግ ጥቃት ያመልጣሉ። የሩሲያ ድሮኖች እስከ 30 ኪሎ ሜትር ርቀት ያለውን ኬብል ሲጠቀሙ፣ የዩክሬን ድሮኖች ከ5 እስከ 20 ኪሎ ሜትር የሚረዝም ኬብልን ይጠቀማሉ። ይሄ ቁጥር ግን በከፍተኛ ቁጥር እያደገ ይገኛል። ይሄ ኬብል ለድሮኑ የማያቋርጥ ምል ምልክትና ኃይል ስለሚሰጠው ጂፒኤስ በማይሰራበትም ቦታ ቢሆን ኢላማውን በትክክል ይመታል። አሁን የዩክሬን እንዲሁም የራሽያን መሬቶች ባስመለከታችሁ ሙሉ በሙሉ በእነዚህ የፋይበር ኦፕቲክስ ኬብሎች ተተብትበዋል፣ እርሻቸው፣ መንገዶቻቸው። ታዲያም እንግዲህ በጣም የሚያስደንቅ ክስተት ሆኖ ተመልክቼዋለሁ። ጦርነት የተፈጥሮን ሁኔታ በዚህ መልክ እያዛባው ነው። የየብስ ሮቦቶች ሮቦት ውሾች እና ዩጂቪስ ፍልሜው ወደ መሬት ሲወርድ ሮቦት ውሾች ግንባር ቀደም ናቸው። የአሜሪካ ጦር ጎስት ሮቦቲክስ ቪዥን ስልሳ የተባሉ ሮቦቶችን በዋሻው ውስጥ ሰርጎ ለመግባት እና ለጥበቃ እየተጠቀማቸው ይገኛል። በዩክሬን ደግሞ እነዚህ ልዩት 2.0 ያሉ ሮቦቶች ከስንቅ ማጓጓዣነት ወደ ሙሉ ታጣቂነት በፍጥነት ይቀይራሉ። ከዚህም ባሻገር እንደ ኤስቶኒያ ፊኒስ ያሉ ታንክ መሰል ሮቦቶች ወይም ዩጂቪስ ለስንቅ ማቅረብ፣ ፈንጂ ማክሸፍ እና ቀጥተኛ የውጊያ ድጋፍ በመስጠት ላይ ናቸው። አስቡት እናንተ ወደፊት መጋፈጥ ሳይጠበቅባችሁ ቀጥታ ሮቦቱ ልካችሁት ከባድ የሆነ ሪኮነሰስ እንዲሰራላችሁ የጠላትን አቅም እንዲመለከት መንገዱ ላይ ደግሞ ፈንጂ ካለም ቼክ እንዲያደርግላችሁ መላክ ትችላላችሁ። እቃ ሸክም ካለባችሁ ከባድ መሳሪያዎችም ከያዛችሁ ይሄ ሮቦት በውጊያ ቦታ ላይ እነዚህን ሁሉ ይላካችኋል። ከሰው ልጅ አይን በበለጠ ሁኔታ እነዚህ ሮቦቶች ላይ ደግሞ በከፍተኛ ሁኔታ የተርማል እንዲሁም ሌሎች የሚያስገርሙ ኢንፋሬድን ጨምሮ አስገራሚ እይታዎችን እንዲመለከት ያስችሉታል። አንዳንዶቹ ሮቦቶች ጭራሽ የአርቲፊሻል ኢንቴልጀንስ ኬፓብሊቲም ተገጥሞባቸው ቀጥታ መረጃቸውን ወደ ሳተላይት እንዲሁም ለሚቆጣጠራቸው አካል ሪሞትሊ በመላክ ከባድ ሪኮነሰንስ ስራን ይሰራሉ። በዚህም እንግዲህ ውዱን የሰው ልጅ ሕይወት በጦርነት ላይ ይታደጋሉ። የባህር ላይ እና የውሃ ውስጥ ድሮኖች። የሮቦት ጦርነት በባህር ላይም ተስፋፍቷል። የዩክሬን ሲ ቤቢ እና መጉራ ቪ5 የተባሉ አጥፍጦ ጠፊ የድሮን ጀልባዎች ግዙፍ የሩሲያን የጦር መርከቦች አጥቅተዋል። ከዚህም በላይ ማሪቺንካ የተባለ ራሱን ችሎ የሚጓዝ የውሃ ውስጥ ድሮን እስከ 1000 ኪሎ ሜትር በድብቅ በመጓዝ የጠላትን መርከቦች ከስር ያጠቃል። ሰው ሰራሽ የማሰብ ችሎታ ወይም ኤአይ ያላቸው ድሮኖች ቀጣይ የፈጠራ ደረጃ ይሄ ነው። እንደ ሩሲያ ዛላ ላንሴት ያሉ ድሮኖች በአየር ላይ ረጅም ጊዜ በመቆየት ትክክለኛውን ኢላማ ይጠባበቃሉ። ከዚህም በላይ ኦፕሬሽን ስፓይደር ዌብ በተባለ ጥቃት ላይ በ117 በኤአይ የሚመሩ ድሮኖች መንጋ ለወራት በታቀደ መልኩ ራሳቸውን ችለው የሩሲያ አየር ማረፊያዎችን እንዳወደሙም ተዘግሟል። እኔም ቪዲዮ ሰርቼበታለሁ። ይሄ የሰው ሰራሽ የማሰብ ችሎታን ኤአይ በራሱ ውሳኔዎች መወሰን የጀመረበት አስፈሪ ምዕራፍ ነው። የጦር ሜዳ ሚና እና በውክልና ጦርነቶች ውስጥ ያላቸው ፋይዳ እነዚህ ሮቦቶች ጀቶች እና ድሮኖች በጦር ሜዳ ላይ ብዙ ሚናዎች አሏቸው። ለልዩ ኮማንዶ ኦፕሬሽን፣ ለክትትል፣ ለስንቅ ትጥቅ ማቀበል እንዲሁም ካሚካዜ ለቀጥታ ጥቃት ያገለግላሉ። ሮቦቶቹ ወደ አደገኛ ቦታዎች በመግባት የሰውን ሕይወት ከመስመር ግንባር ያተርፋሉ። ዋናው ፋይዳቸው ግን እንደ ኃይል ማባዣ ወይም ፎርስ መልቲፕላየር ማገልገላቸው ነው። አነስተኛ ወታደራዊ አቅም ያላቸው ሀገራት ወይም ቡድኖች በእነዚህ እርካሽ ገዳይ ሮቦቶች በመጠቀም ከፍተኛ ጉዳት ድረስ ይችላሉ። ይሄ ደግሞ የውክልና ጦርነቶችን ያባብሳል። ፕሮክሲ ዋር ይሉታል ፈረንጆቹ። ዩክሬን የድሮን ፈጠራ ማዕከል ሆናለች። ከ500 በላይ የድሮን አምራች ኩባንያዎች፣ በበጎ ፈቃደኞች የሚመሩ ጅምር ድርጅቶች እና መላው ሀገር የሚል መርህ ተከትሎ መላው ህዝብ በዚህ እረት ውስጥ ተሳትፏል። የዩክሬን መከላከያ ሚኒስቴር 45 ሚሊዮን ድሮኖችን ለመግዛት አቅዷል። ይሄ ሁኔታ የኔቶ አባል ሀገራትንም ትኩረት ስቧል። ክፍል አምስት የኤሌክትሮኒክስ ጦርነት ጃሚንግ እና ፋይበር ኦፕቲክስ ጦርነቱ እንደምትመለከቱት የቴክኖሎጂ እሽቅድድም ሆኗል። ሩሲያ በኤሌክትሮኒክ ጦርነት ወይም ኤሌክትሮኒክ ዋርፌር እና በጃሚንግ ከፍተኛ ብቃት አላት። ይህንን ለመቋቋም ዩክሬን ወደ ፋይበር ኦፕቲክ ድሮኖች ዞራለች። በተጨማሪ ዩክሬን የጠላት የድሮን መንጋ ወይም ስዋርም የሚያጠፉ ኢንተርሴፕተር ድሮኖች በማልማት ላይ ትገኛለች። ክፍል ስድስት አካባቢያዊ እና ስነ ምግባራዊ ተጽዕኖች። ከጦርነቱ ባሻገር የድሮኖች አጠቃቀም አካባቢያዊ እና ስነ ምግባራዊ ጥያቄዎችን ያስነሳል። እንደምትመለከቱት ወፎች ጭምር ጎጆቸውን ሲሰሩበት አሳይቻችኋለሁ። በተለይ ከፋይበር ኦፕቲክ ድሮኖች የሚጣሉ በሺዎች የሚቆጠር ኪሎ ሜትር ርዝመት ያለው የፕላስቲክ ኬብል ከባድ የአካባቢ ጉዳት ያስከትላል። የሚገርመው ነገር ወፎች በጦር ሜዳ ላይ የተበተኑትን እነዚህ የፕላስቲክ ኬብሎች ለጎጆ መስሪያነት ሲጠቀሙበት ታይቷል። ይህም ቴክኖሎጂ ቆሻሻን ከተፈጥሮ ጋር እንዴት እየተቀላቀለ እንደሆነ የሚያሳይ አሳዛኝ ምስል ነው። በሌላ በኩል የታጠቁ ሮቦት ውሾች እና ራሳቸውን ችለው ገዳይ ውሳኔ የሚወስኑ ድሮኖች የህግና የሞራል ጥያቄዎች ያስነሳሉ። ኤአይ ምን ያህል የውሳኔ ስልጣን ሊሰጠው ይገባል? ክፍል ሰባት አለም አቀፋዊ አንድምታና የወደፊት ትንበያ። በዩክሬን የምናየው የሮቦት ጦርነት ወደ ሌሎች የዓለም ግጭቶች መስፋፋቱ አይቀርም። ይሄ ቴክኖሎጂ ለመንግስት ብቻ ሳይሆን ለመንግስታዊ ላልሆኑ ታጣቂ ቡድኖች ያልተመጣጠነ ኃይል ይሰጣቸዋል። የወደፊቱ ቴክኖሎጂ ደግሞ ይበልጥ አስገራሚ ይሆናል። ሙሉ በሙሉ በኤአይ የሚመሩ ሮቦቶች መንጋዎች፣ በቃ የሮቦት መንጋዎችን በላቸው፣ ናኖ ድሮኖች እና የማይታዩ ስቴልዝ ሮቦቶች የጦርነትን ገጽታ እንደገና ይቀይሩታል። ስለ ስቴልዝ ሮቦቶች ሳወራ የአሜሪካው አስገራሚ የቢቱ ስፒሪት ስቴልዝ ቦምበር በቅርብ ኢራን ላይ በኦፕሬሽን ሚድናይት ሃመር ያደረገውን ትልቅ ድብደባ አስመልክቻችሁ ነበር። ይህንን በድሮን ወይም አነስ ባሉ ሮቦቶች አስቡት። ያንን የሚያክል ትልቅ አስደናቂ አሜሪካ ብቻ ያላትን አውሮፕላን ከሁለት ቢሊዮን የአሜሪካን ዶላር በላይ ፈጅቶ ይመረታል። ታዲያ ስቴልዝ ወይም የማይታዩ ናኖ ድሮኖች ወደፊት በትንሽ ዶላር የሚመረቱበት ጊዜ ሲመጣ እጅግ አስከፊ ይሆናል። በኦፕሬሽን ሚድናይት ሐመር ላይ እነዚህ የአሜሪካ ቢቱ ስፒሪት ቦምበሮች ኢራን ገብተው እስከሚወጡ ድረስ የኢራን የትኛውም የአየር መቃወሚያ እንዲሁም ራዳሮች በጭራሽ አላያትም ነው። ክፍል ስምንት ስናጠቃልለው ጦርነቱ በሮቦቶች እየተመራ ነው። ገዳይ፣ ርካሽ፣ በፈጠራ የተሞሉና አካባቢን የሚበክሉ ናቸው። እናንተን አንድ ጥያቄ ልጠይቃችሁ እወዳለሁ። በሰው ሰራሽ የማሰብ ችሎታ ወይም ኤአይ የሚመሩ ሮቦቶች ገዳይ ውሳኔዎችን እንዲወስኑ ትተማመናላችሁ? የሰው ቁጥጥር እስከምን ድረስ አስፈላጊ ነው? በኮመንት አጋሩ። ሀገራት ይህንን የሮቦት ጦርነት እንዴት መቆጣጠር አለባቸው? ይህም ሌላ የመጣልኝ ጥያቄ ነው። ስለተከታተላችሁኝ አመሰግናለሁ። ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ እንደዚህ አይነት አስደናቂ የቴክኖሎጂ ትንተና ወደ እናንተ ይዤላችሁ እመጣለሁ። ዛሬ የነበራችሁት የቴክ ሪቪው ፕሮግራማችን ላይ ነው። እጅግ ስላስገረሙኝ የድሮን እንዲሁም የሮቦት ቴክኖሎጂዎች ወደ እናንተ ይዤላችሁ መጥቻለሁ። በዚህ ቪዲዮ እንዲሁም በሌሎች የጦርነት ትንታኔ ቴክኖሎጂ የምሰጥባቸው ቪዲዮዎች ላይ እንደምላችሁ ሁሉ የትኛውንም የጦርነት አካል እንዲሁም የትኛውንም ጦርነት እንደማልደግፍ፣ አሁን ላይ ያለው የጦር ቴክኖሎጂ ምን ላይ እንደደረሰ የምቃኝበት የዳሰሳ ቪዲዮ ነው። በሌላ ቪዲዮ እስከከምንገናኝ ሰላማችሁ የበዛ ይሁን። በእርግጠኝነት ይህንን ቪዲዮ ስትመለከቱ እንደተገረማችሁ ነው። ጦርነት በድሮ ጊዜ የምናውቀው በርካታ እግረኛ ወታደሮች የሚሳተፉበት ብዙ ሰዎች ሕይወታቸው የሚያልፍበት ነው። እንደነገርኳችሁ በዚህ ቪዲዮ ላይ አዲስ ጦርነት ምን ይመስላል፣ በቴክኖሎጂ ሲታገዝ ዓለም በምን መልክ እየተዋጋች ነው የሚለውን ቴክኖሎጂ የቃኘንበት ፕሮግራማችን ነው። ታዲያ ይህንን ስላችሁ የተመለከትናቸው ስለ ጦርነት አስከፊ የሆኑ ነገሮች እንዳሉ ሆኖ ቴክኖሎጂ በምን መልክ እንደሄደ፣ ትናንሽ የሚባሉ ኃይሎች እንደሌሉ ተመልክተናል። ምክንያቱም እነዚህን አይነት ቴክኖሎጂዎች በቀላሉ ማግኘት ይችላሉ፣ መስራት ይችላሉ። የድሮን አይነቶችን ተመልክተናቸዋል። በቀላሉ መጠቀም የሚቻሉ ሮቦቲክሶችንም ተመልክተናል። ስለዚህ ጦርነት በ ትንሽ ገንዘብ የሚደረግ ሁኔታ እየተፈጠረ ነው። ታዲያ ትላልቆቹ ሀያላን ሀገራቶች ደግሞ እንደምትመለከቱት ትላልቅ ሚሳይሎች እነዚህን ድሮኖች እንደ ማክሸፊያነት ሲጠቀሙ በርካታ የገንዘብ ጉዳት እየደረሰባቸው፣ ብቻ ምን አለፋችሁ ይህንን ቪዲዮ ለመስራት ስዘጋጅ በጣም አስገርሞኝ አስደንቆኝ ያመጣሁላችሁ ቪዲዮ ነው። ምክንያቱም እንግዲህ አስቡት የወፍ ጎጆ በፋይበር ኦፕቲክስ ገመድ ሲሰራ ምን ያህል የቦታው የጦርነት አውድማ እንደሆነ ነው። ፋይበር ኦፕቲክስ ገመዶችም የመጡበት ምክንያት ደግሞ እንግዲህ ጃሚንግ የሚባል ቴክኖሎጂን ተጠቅሞ አንድን ድሮን ዓላማውን እያሳቱ ስለነበር ድሮኖቹ ጃም እንዳይደረጉ በቀጥታ ረጅም ኪሎ ሜትር የሚጓዙ እነዚህ ፋይበር ኦፕቲክስ ገመዶች መጠቀም ነበረባቸው። በዚህም ሁኔታ ታዲያ ዩክሬን ትልቅ የድሮን አምራች አገሩ ሆናለች በአለም ላይ። ችግር ብልሃትን ይወልዳል እንደሚባለው፣ ይሄ ቪዲዮ በጣም እንዳስገረማችሁ እርግጠኛ ነኝ። አለማችን ሰላም እንድትሆን ጦርነት እንዲቀንስ አስፈላጊ ቢሆንም እንግዲህ እየተመለከተነው እንዳለነው አለም ላይ ያሉ ሀገራቶች በሙሉ በየቦታው ውጊያን እየጀመሩ ይገኛሉ። ውጊያውም ደግሞ እጅግ ተቀይሯል፣ ጊዜውም ዘምኗል። ዛሬ ያቃኘሁላችሁ ቪዲዮ ይህንን ይመስል ነበር የቴክ ሪቪው ፕሮግራማችን ላይ ጦርነት ወዴት እየሄደ እንደሆነ የተመለከትንበት የድሮኖችን ኃያልነት ያየንበት ነው። ሀሳብ አስተያየታችሁን በኮመንት አስቀምጡልኝ። ሰላማችሁ የበዛ ይሁን። መልካም ቆይታ